እባካችሁ እባካችሁ ኑና እዩ፣ ተፈወሱ፣ ዳኑ። ይመታ ነበረ በቃ እርኩስ መንፈስ በቃ እባክህ ሰማዕቱ እያልኩ ነበር። ይገባው እና ያዩ ሐኪም በቃ ሐኪም መርምሮ ለኔ ያልነገረኝን በውስጤ ካንሰር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኤልዳ ሚዲያ ቤተሰቦች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 እህታችን በበርሜል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። ሰማዕቱ ቅዱስ ጊዮርጊስ እስከ ቤተሰቦች ነው ምርልሻለ ያለኝ እኔን ማለት ነው። ይህን ጸበል ውሃ ነው በጄኔሬተር ነው የሚሉት አህዛቦች ይምጡና ይዩት፣ የእግዚአብሔርን ታምር ይዩት፣ በቃ ይዩት። ሲያዩት ነው ማመን የሚችሉት። አዎ ይሰጉራን ብዙ ነገር ነው የሚታየው። ዝም ብሎ እኮ በሜዳ አይደለም ማውራት። በቃ የእግዚአብሔርን ታምር፣ የቅዱስ ጊዮርጊስን ታምር መጥተው ሲያዩት ነው። ስንት ነው እየተፈወሰ ያለው። ካንሰር እየተፈወሱ ነው። ኤች አይቪ እየተፈወሱ ነው። እኔ ለራሴ አሁን ሐኪም በቃ ሐኪም መርምሮ ለእኔ ያልነገረኝን ነው እዚህ የተነገርኩት። በውስጤ ካንሰር እንዳለብሽ ነው የተነገርኩት። ብዙ ነገር በቃ ከዛ ላይ የዛር ውላጅ መተት፣ ብዙ ነገር። ግን እግዚአብሔር የተመሰገነ ይሆን። በቃ ይምጡ። ገና ሀኪሞች ይዘጋሉ፣ የግል ክሊኒኮች ይዘጋሉ። እስኪ አስማተኛ መተተኛ ምን ሊሆን ነው? ምን ሊበቃው ነው? ይምጡና ይዩት። በቃ ከዚህ በኋላ የነሱ ጊዜ አልቋል። ጊዜው የኛ የኦርቶዶክስ ጊዜ ነው። አህዛብም ይምጣና ይየው። በቃ ማየት ማመን ነው። ውሃ ነው የሚሉትን ሁሉ ሰማዕቱ ቅዱስ ጊዮርጊስ ልቦና ይስጣቸው ከዚህ ውጭኛ ምንም የምንለው የለም ምን ጸልላቸው ይህን እያልን ነው ማየት ማመን ነው በቃ መጀመሪያ እኔ ሲጠራኝ በምንድን እንደጠራኝ ታውቃለህ በቃ ማለት ለእሱ ማልገባ ሰው ነኝ በቃ ብዙ ነገር ቀይሮ ነው እዚህ ጋ ያመጣኝና እናንተ ሳገኛችሁ እራሱ እንዴት እንደመጣውኝ አላውቅም በቃ እንዴት እንደጠራኝ ንሳ እንዴት እንደተቀበልኩኝ እንዴት እንደሰገድኩኝ። ከዛ ደግሞ በእናንተ በእናንተ ማህበር ስመጣ ትምህርት እየተማርኩኝ ስመጣ የራሴን ታሪክ መትነግሩኝ ሁላ እስኪ መስለኝ ድረስ ነበር የተማርኩት። ከዛ ራሴን እየተቆጣጠርኩ ነበር የመጣሁት። በቃ እኔ ሰውረኝ ምናምን አላልኩትም። በቃ የውስጤን ታቃለህ አንተ። በብዙ ፈተናዎች ውስጥ እኔን ተወደኛለህ ታወጣኛለህ፣ መልሽ የዛ ህይወት ውስጥ ገባለሁ። ና ሰማዕቱ አንተ ታቃለ ብዬ ነበር የመጣሁት። መጀመሪያ የተጠመኩት ኪዳነ ምህረት ነበረ። ኪዳነ ምህረት በቃ ጠርቻት አላቅም። ለምን እንደ ቤቴ ላይ እንደማትመጣ አላቅም፣ ብቻ ግን ተጠብቀኝ ነበር ብዬ ነው ማስበው። ብዙ ነገር ነው በቃ የተደረገልኝ፣ እነዚህ ነው ብዬ አልነግርህም። ኪዳነ ምህረት ሁለት ጊዜ ተጠመኩ፣ ከዛ በርሚል ተጠመኩ። ትናንትና ግን ልዩ ነበር ለእኔ። በቃ ለሊት ላይ ነበር የደረሰኝ ሲሄድ እራሱ በቃ በፍራቻ ነበር የሄደው። ልቤ መታ ነበረ። በቃ እርኩስ መንፈስ በቃ እባክ ሰማዕቱ እያልኩ ነበር የገባሁት። እና ያየሁት ነገር ምንድነው? ከተሰወርኩ በኋላ ያየሁት ምንድነው? ውሃ ውስጥ ሁኜ እየዋኘው ትንንሽ አሻንጉሊት የሚመስሉ ድንቅ ድንቅ ልጆች አብረው ነበሩና ሊወስደኝ ሲመጣ ሂድ፣ ከዚህ እኔ እሷን ፈትቻታለሁ ብሎ ሲያባረረው አይቻለሁ። ለኔ ደረሰ፣ ለሁሉም ሰው ድረስ። ባለቤት የሚበሽተኛ ነው እሱ ላይ መንፈስ አይቻለሁ። እሱም ለበረከቱ ያብቃው። በቃ እኔ ማመን ያቃተኝ እውነት ነው የምነግራችሁ። በቃ ማመን አንዳንዴ ከራስ ጋር ትጣላለህ። ይሄ ቦታ ለምን መጣው ለኔ አይገባኝም፣ ግን እግዚአብሔር በቸርነቱ እዚህ ጋር አቁሞኛል። በቃ ሰማዕቱ ለኔ ደረስ፣ ለሁሉም ሰው ድረስ። ሁልጊዜም በመንገድ የምጠራ አባቴ ነህና ለሁሉም ድረስ ነው ምለው። በጣም ጉሩም ነው በቃ ዓለም ላይ ያላችሁ እንደኔ ጸጉር ቀለም ያስቸግራችሁ ጥፍራችሁ የምትተከሉ በሙሉ በቃ ኑ። እኔ ጀርባዬን ሲገርፈኝ ሁሉ ይታወቀኛል። እቤቴ ቁጭ ብዬ ጀርባዬን እየገረፈ ነው ሁላ የወሰደኝና እግዚአብሔር ለእኔ ታምርን አድርጎልኛል። ለእናንተ የሚድረስላችሁ ዓለም እዝች ነች። በቃ ሁሉን ነገር ስታዩት ነው በቃ የምታምኑትና በቃ እኔ ቃላት የለኝም። በቃ ለእሱ ቃላት የለኝም። በቃ እኔ ከተሞክሮቴ እኔ ነጋዴ ንግድ ህይወት ነው የሚያጓጓኝ። ጠዋት ተነስቼ ስራ ነው ጠዋት ማታም ስራ ነው። ለእምነቴ ብዙም አልነበረኝም እና እኔ ምን ነገራችሁ፣ ሁሉም ነገር ቀሪ ነው፣ በቃ አላፊ ጠፊ ነው። ህይወት እዚህ ነው ያለው። በቃ ሁለተኛ ህይወት ነው የሚሰጠን። ሁለተኛ ህይወት ሲሰጥህ አንደኛ እምነትህን እንድታቃውን እኔ ከዜሮ ነው የጀመርኩት። እግዚአብሔር በቸርነቱ ነው ያቆመኝና እባካችሁ፣ እባካችሁ ኑና እዩ፣ ተፈወሱ፣ ዳኑ። ይቅር በቃ ሁሉም ነገር ሁሉም ነገር በእግዚአብሔር እጅ ነው። በቃ እኛ ሁሉን ነገር አይቻለሁ። እኔ በበኩሌ አይቻለሁ። ከአሁን በኋላ ወደ ዛኛው ህይወት የሚመልሰኝ ምንም ነገር የለም ለራሴ ነው ቃል የገባሁትና፣ ሁሉም እህቶቼ ወንድሞቼ፣ በመላው ዓለማት ምትኖሩ ኢትዮጵያ ውስጥም ታስራችሁ የነበራችሁ እባካችሁ ይሄንን ቦታ ለመጎብኘት ያብቃችሁ፣ ሰማዕቱ ይፍቀድላችሁ። እመቤት የኪዳነ ምሕረት እንግዲህ ለእኔ የደረሰች ለእናንተም ትድረስላለሁኝ። አገልግሎታቸውን ከረዥም ጊዜ በኋላ ማለት ነው፣ በመላው ኢትዮጵያ እያገለገሉ ይገኛሉ። ታዲያ መምህራችን መምህር ግርማም ደግሞ በሚያገለግሉ ሰዓት የተለያዩ ሰዎች ከበተለይ ከውጭው አለም ነጮች ማለት ነው እየመጡ በእጃቸው ማለት ነው እየተገለገሉ ይገኛሉ። መንፈሳዊ ውጊያ እንዴት እንደሆነ የዳቢሎስ ውጊያ እንዴት እንደሆነ መምህራችን መምህር ግርማ ለሁላችንም ያስተማሩ መምህር ናቸው። ሲያገለግሉ የተደረገውን ድንቅ የፎስ መርሃ ግብር እንግዲህ ተመክተን እንመለስ። እሷ ባል ትፈልጋለች፣ እኔ ደግሞ አልድርም፣ እኔ አልድራትም። ዘሯን ጨርሼ ደም ይጠማኛል፣ ደም ጠጣለው፣ አባላለው እንዳላ ንጋፎ የለም። በቤት ውስጥ ልጅ ልጅ ልጅ ነው ያለው። ፈለገች ወርቅ ለበሰች፣ ብር አለች፣ ብር ያዘች። አሁን ደግሞ ኬቲም በጣም የምፈልገው ማግባት፣ መውለድ። ኑሮ እንዴት ነው ኑሮ ያውቀቸው ዳፍና በልጅነት ይለፋኝ። እናቴ በልጅነት ሞታ እህቶቼን ትታብኝ። የሞተችው እናትሽ እንዴት ነው የሞተችው? እናቴ ባላ ግብታ ትኖር ነበረ እና ባላ ነጋ ጠባ ቅናት ናት የሆነ ምን አላቅም። ይጣሉ ይጨቃጨቁ ነበረ። በኋላ በመጥፎ አገዳደል ገሏት ሞተችብኝ። እሷ ከዛ አክስታችን አሳደገችን። እናትሽ ታመልከው የነበረው ዛር ነው እንግዲህ ባሏ ላይ ሆኖ የነበረው ማለት ነው። ታዲያ ውድ ተመልካቾቻችን አድማጮቻችን፣ ሁላችሁም ወደ ተአምረኛው አሸዋማዶ በርሜል ቅዱስ ጊዮርጊስ ጉዞ ማለት ነው ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ማለት ነው ወደ ተአምረኛው ጠበል አሸዋማዶ በርሜል ቅዱስ ጊዮርጊስ ጉዞ አዘጋጅተላቸዋል። በዚህ የጉዞ መርሃ ግብር ላይ ዘመናዊ ባሶችን አዘጋጅተን ኑ አብረን እንጓዝ እንላለን። ታዲያ ለመመዝገብ በ0965454545 በ0943121212 በ0941161616 ሌሎችም ደግሞ ከዚህ በቪዲዮ ስር ለሚሄዱ ስልክ ቁጥሮች ማለት ነው በመደወል ከእኛ ጋር እንድትጓዙ ጥሪያችንን እናስተላልፋለን። ኤልዳ ሚዲያ በርታ ከጎንህን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ። ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለቆያችሁ ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆዩ።